እንደምን አላችሁ ውድ የጉዞዎቼ መርሃ ግብር ተከታታዮች፣ የቀንዲል ሚዲያ ቤተሰቦች። ዛሬ እንግዲህ እንደ እግዚአብሔር መልካም ፍቃድ ኬንያ ናይሮቢ በኬንያ ኤርላይንስ ነው ዛሬ ጉዞ ነው ማደርገው ማለት ነው። እዛ ደግሞ ልዩ መርሃ ግብር አለን። ያንን መርሃ ግብሬን አስጎበኛቸዋለሁ። እንዲሁም ደግሞ ጅግ የብዙዎች ከሀዘናቸው መጽናኛ ከጭንቀታቸው ማረፊያ የሆነ የስዱዳን ቤት ለተሰደዱት መጽናኛ የሆነ የናይሮቢ መድኃኔዓለም አስጎበኛቸዋለሁ። እንዲሁም ናይሮቢ የሚኖረኝ ቆይታ በጥቂቱም ቢሆን አስጎብኛቸዋለሁ። አብራችሁን እንድትጓዙ ዘንድ በአክብሮት ጋብዛለሁ። ወደ ናይሮቢ እንጓዝ፣ አብራችሁን እንቆዩ። እንደሚታወቀው ኬንያ ለሀገራችን በብዙ ነገር ጎረቤታችን እንደሆነች ሁላችንም እናውቃለን። በተለይ ሁላችንም የማንረሳው ኬንያ ሲባል የአትሌቲክሱ ዘርፍ ትንቅንቅ ፈጽሞ ካሜሯችን አይጠፋም። ልክ እንደ ሀገራችንም እንደ ኢትዮጵያ ብዙ የቱሪስት መዳረሻ ያላት ሀገር ናት። እስከ 1963 ድረስም በብሪቲሽ ቀኝ የተገዛች በመሆኗ የሀገሪቱ የስራ ቋንቋ ኪስዋሊ ቢሆንም ሰፊው ማህበረሰብ ጋር የሚግባባው በእንግሊዝኛ ቋንቋ ነው። ያው ሀገሪቱ በብሪቲሽ ቅኝ የተገዛች ስለሆነች ነው። እኔም እንግዲህ ያው ይህን ያህል ስለ ሀገሪቱ ካልኳችሁ፣ ዛሬ እኔ የተገኘሁበት ምክንያት ለሰርግ የዝማሬ አገልግሎት ነው። አንዳንድ ጊዜ ፍቅርን ከኢትዮጵያ ስንወጣ በደንብ እናስተውለዋለን እና አንተ ኤርትራዊ ነህ አንተ ኢትዮጵያዊ ነህ የማትል ቅድስት ቤተክርስቲያን ስላለችን ክብር ምስጋና የደረሰው ዛሬም የተገኘውበት ምክንያትም በወንድሜ በዲያቆን በረከት ግብዣ በስርዓት ተክሊሉ ላይ ተገኝቼ በዝማሬ እንዳገለግል እንዳጅበው ጋብዞኝ ተገኝቻለሁ እግዚአብሔር ፈቅዶልኝም እጅግ ደስ በሚል ሁኔታ አገልግያለሁ ማለት ነው በሰዓቱም ያየሁት እጅግ ደስ የሚል ስርዓትና ያገር ባህልን ያየሁበት ልዩ ሰርግ ነው። በጣም ያስደነቀኝ ነገር ደግሞ የመስክ ፎቶና ከወዳጅ ከዘመዶቻቸው ጋር የሚነሱት ልክ ሰርጉ ከመከናወኑ ወይም ደግሞ ተክሊሉ ከመፈጸሙ ከሁለት ቀን በፊት ወዳጅ ዘመድ፣ ቤተሰብ የፎቶ መርሃ ግብር ስላለብን እዚህ ሆቴል ነው ወይም ደግሞ እዚህ ቤቱ ነው ተብሎ ተጠርተው ወደዛ መናፍሻ ሄደው በየተራ በየተራ ፎቶ ይነሳሉ። ጌታ ክሊዱ ቃን ግን እዛም እዚህ ማይባል በስጋው ደግሞ ከተቀበሉ በኋላ ቁርሳቸውን ተመግበው በፕሮግራማቸው ሰዓት ከቤታቸው ተነስተው ወደ አዳራሽ ይመጣሉ ማለት ነው። በጣም የሚያስደንቅ እና ሊበረታታ የሚገባ ስርዓት ነው። እጅግ ደስ ይላል። ወዳይ ዘመዱ ያለው ፍቅ መተሳሰባቸው ከሀገር ሲወጣ ፍቅር እናስተውለዋለን ያልኩበት ዋና ምክንያትም ከዚህ አንጻር ነው። በጣም ፍቅር የሚያሳዩ እጅግ ደስ የሚል አክብሮትና ፍቅር ያላቸው ናቸው። በዚህ አጋጣሚ ኤርትራውያን ወገኖቻችንም በጣም በጣም እንደምንወዳቸው እንደምናከብራቸው፣ በተለይ ደግሞ ቤተክርስቲያን ደግሞ ሁልጊዜም አንድ እንደምታደርገን በዚሁ አጋጣሚ ፍቅሬ ለመግለጽ እወዳለው። ሌላው በሰርግ ቤት አዳራሽ የነበርን አገልግሎት እጅግ ደስ የሚልና አስተማሪ የሆነ መርሐ ግብር ነበር በኤርትራውያን ቤተሰቦቻችን ዘንድ ስብሀት ለአብ ስብሀት ለወል ስብሀት ለመንፈስ ቅዱስ ተብሎ ጸሎቱ ከመታረጉ በፊት ወይም ደግሞ ከበላን ከጠጣን በኋላ ባለው የጸሎት ማሳረጊያ ሰዓት ላይ የሚደረገው ወረብ ተወርቦ። ወረቡ በጨብጨቦ መልክ አቡነ ዘበሰማያት እንደሚል ወይም ደግሞ በዚህ ቤት በዚህ ቤት ይግባ በረከት ተብሎ በይበልጥ በደንብ እነሱ ያረቡኛል ማለት ነው። እጅግ ደስ በሚል ከተዘመረ በኋላ ሁሉም ልክ በልቶ ከጠጣ በኋላ በእኛ እንደው በላይነ ጸገብነ ሰተይነ ረወይነ ወይነ ቃናቢያ ቤት ከሆነ እያለን እንደምንዘምረው እንደዚህ በዛ ደግሞ ለዚህ ቤት ይግባ በረከት እያሉ ይዘምራሉ። እጅግ ደስ ይላሉ። ከዛ በኋላ ነው ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ ጊዜ ነው ኢየሱስ ክርስቶስ ብለው ቀጥለው ጸሎቱ የሚታረገው። እጅግ ደስ የሚል ስርዓት ነው። ይህን ሰዓት ባርኮ ቀድሶ ስለሰጠን በዚህ መልኩ ሌላው በጣም የተገረምኩበት ነገር ምንድነው? በእኛ በተለምዶ ቴንክዩ ካርድ የሚባሉ ነገሮች አሉ። እነሱ ጋር ያየሁት በትሪ ሙሽራው ነው የሚያድለው። እየዞሩ ማለት ነው። ሚዜዎች ይይዛሉ፣ ከትሪው እያነሱ ለህዝቡ ለቤተሰቡ ያድላሉ ማለት ነው። ሁለት አይነት ቴንክዩ ካርዶች አሉ። አንደኛው በኤርትራ ባንዲራ ያለ እና አንደኛው ደግሞ በኢትዮጵያ ሰንደቅ ዓላማ ምስል ያለው ጀርባቸው ማለት ነው። ውስጣቸውን ገለጥ አድርገን ስናየው ግን በእያንዳንዱ ወረቀት ላይ የእነሱ ፎቶ ሳይሆን የተቀመጠው ከቸኮሌት ጋር ወይም ደግሞ ከከረሜላዎች ጋር የመጽሐፍ ቅዱስ ጥቅስ ነው። ለኢትዮጵያውያን በአማርኛ ለኤርትራውያን ደግሞ በኤርትራ በሚነጋገሩበት ቋንቋ በትግርኛ ቋንቋ ማለት ነው። በሱ ተጽፎ አየውኝና በጣም የገረመኝ ለምን እኛ ቴንክዩ ካርድ ተብሎ ሲሰጥ የመስክ ፎቶቸውን ወይም ደግሞ በቤተክርስቲያን ካባ የተነሱትን ፎቶ ነው ሲታደል የምናውቀውና፣ ይህም በጣም አስተማሪ ነው። ብዙዎች ሊተገብሩትና ሊማሩበት የሚገባ ነገር ነው። እጅግ ሊበረታታ የሚገባ ነው። እጅግ ደስ የሚል ሰርግ ነበረ። ደግሞ እስኪ ሌሎች ባሉኝ ቀናት ደግሞ ጥቂት ነገሮችንም ለናተላስገውኝ የሚ የሰርጉን አገልግሎት ጨርሼ ደግሞ በአካባቢ ያሉትን በተለይ ደግሞ መጀመሪያ ላይ ስገባ እንደነገርኳችሁ የናይሮቢ ደብረሰላም መድኃኔዓለም ቤተ ክርስቲያን ታሪኩን እንደው በጥቂቱ አሳያቸዋለሁ ብዬ እንዳልኩት መሰረት ወደዛ አሳልፋቸዋለሁ ማለት ነው እስከ መራገሩ ፍጻሜ አሁንም አብረምታችሁ ከኔ ጋር እንዲሆን ግብዣ ዬን አቀርባለሁ። እንደምናላቸው ውዴ ቀንዲል ሚዲያ ቤተሰቦች የጉዞዎቼ መርሃግብር ተከታታዮች፣ ዛሬ የምገኘው ደግሞ በናይሮቢ ደብረ መድኃኒት መድኃኔ ዓለም ቤተ ክርስቲያን ነው። እጅግ በጣም ታሪካዊና ብዙ ታምራቶች የተደረጉበት ልዩ ቦታ ነው። እጅግ በስለት ሰሚነቱ ይታወቃል። የብዙዎች ካዘናቸው፣ መጽናኛ፣ ማረፊያቸው፣ መጠጊያቸው፣ ችግራቸውን መጥተው የሚያወያዩበት የተሰደዱት መጽናኛ ደብር እንደሆነ ይነገራል። ታሪኩም በደንብ ብዙ ያስረዳናል። ግሩም አምላካችን መድኃኔ ዓለም ንጉሳችን መድኃኔ ዓለም። በናይሮቢ አካባቢም ደግሞ ዞር ዞር ብዬ ወይም ደግሞ ቀንዲል ሚዲያ ምን ያክል ይደመጣል የሚለው ነው በጥቂቱ ለመከታተል እየሞከርኩኝ ነበረ። አብዛኞቹ ባገኘዋቸው አጋጣሚ እጅግ በጣም በደስታና ጥሩ ትምህርት እንዳገኙበትም እየነገሩኝ ደስታቸውን ገልጸውልኛል። በጣም ደስ ይላል።

ተከታቲ ኢልኩም እቲ ዘሎ ሕቶኹምን ከተቕርቡ ከም ትኽእሉ በዚ ኣጋጣሚ እዚ ከነዘኻኽረኩም ንፈቱ ይቐኒልና ነመስግነኩም። መናፈሻ ድንገት በመጣውበት ሰዓት ነው ቀንዲል ሚድያን ሰብስክራይብ ማድረጋቸውን አንዳንድ ወዳጆች እዚ ናይሮቢት ይደመጣል ሳይደመጥም የሚለውን ነገር እያዩ ያሉት እስካሁን በጣም ብዙ ሰዎች አግኝቻለሁ። ካሜራም ላይ መቅረብ ያልፈለጉ ግን ሰብስክራይብ ያደረጉ ብዙ ቤተሰቦች አሉ። እናንተም ሰብስክራይብ እያደረጋችሁ ተከታተሉ፣ አብራችሁ ቆዩ። እንግዲህ በመጨረሻ እንደ እግዚአብሔር መልካም ፈቃድ የነበረኝን የሰርግ አገልግሎትና በናይሮቢ የነበረኝን ቆይታ አጠናቅቄ አሁን ጉዞዎችንን ወደ ቅድስት ሀገር ኢትዮጵያ ልናደርግ ነው። እንግዲህ ስለነበረኝ ጊዜ ሁሉ አምላካችን እግዚአብሔር ስም የተመሰገነ። ጉዞ ወደ ኤርፖርት በጣም እጅግ ደስ የሚል ቆይታ ነው ያሳለፍኩት። ለሁሉም ለናይሮቢ ደብረ መድኃኒት አገልጋይ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ዘማሪያን፣ መዘምራን፣ ሁሉም ወዳጅ ዘመዶች፣ ቤተሰቦች ሁሉ አክብሮት ልገልጽ እወዳለሁ። በጣም አመሰግናለሁ። ያሳዩኝ ፍቅር፣ ያሳዩኝ አክብሮት፣ እንክብካቤያቸው በጣም ደስ ብሎኛል። የሙሽራውም የሙሽሪትን ቤተሰብ እግዚአብሔር ያክብርልን። ሁሉንም በጣም እናመሰግናለን እስከ መጨረሻው ድረስ ቴዎድሮስ መታችሁ የሸኛችሁኝም ውድ ቤተሰቦቼ ወንድሞቼ እና እህቶቼ አሁ አመሰግናለሁ። እግዚአብሔር ያክብርልን። እነዚህ እንግዲህ ጊዜያቸውን ሰጥተው ሊሸኙኝ የመጡ ወዳጆቼ ቤተሰቦቼ ናቸው። እንደዚሁም ደግሞ ውድ የቀንዲል ሚዲያ ቤተሰቦቻችን የቆይታይን አጠራ አረጌ ወደ ቀንዲል ሚዲያ ስቱዲዮ በተለይ የተመለስኩት ለእናንተ ሌሎችን ደግሞ ቪዲዮዎች ለማድረስ ነው እና የቀንዲል ሚዲያ ሌሎች መራግብሮችንም እንደዚሁ ሳትሳላችሁ እንድትከታተሉ እንድትማሩባቸው በፍቅር ጋብዛለሁ። አብራችሁ ይሰለቆያችሁ። በጣም አመሰግናለሁ። ቀሪ መራግብሮችን እንድትከታተሉ ድርሻዬን አቀርባለሁ። በሌላ ጉዞ እስከምንገናኝ ቸርቆዩልኝ